አሊኤክስፕረስን ጨምሮ ብዙ ቦታዎች ላይ ክፍያዎችን መፈጸም የምትችሉበትን የባይቢት ቨርቹዋል ማስተር ካርድ እንዴት ማውጣት እንደምትችሉ ቀላልና ግልጽ በሆነ መልኩ አሳያችኋለሁ። በቀጣይ ደግሞ አሊኤክስፕረስ ላይ እንዴት መግዛት እንደምትችሉ እንዲሁም አሊኤክስፕረስ ላይ ማስተር ካርዳችሁን እንዴት ማስገባት እንደምትችሉ ቪዲዮ ሰራላችኋለሁ። ታዲያ እንደተለመደው ይሄን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ በመጀመሪያ ወደ ባይቤት አካውንታችሁ ላይ ከገባችሁ በኋላ ከስር አሴት የሚለውን ትነካላችሁ። በመቀጠል ከላይ እንደዚህ ካርድ የሚል ይመጣላችኋል። እዚህ ጋር አፕላይ ነው የሚለውን አንዴ ትነካላችሁ። ቀጥሎ እንደዚህ ሲያመጣላችሁ ከስር ጌት ዮር ካርድ የሚለውን አንዴት ነካላችሁ በመቀጠል እንደዚህ ያላችሁበትን ሀገር ልክ እንደዚህ ያመጣላችኋል። ካላመጣላችሁ እዚህ ጋር ነክታችሁ ያላችሁበትን ሀገር ትመርጡለታላችሁ። ከዛ ከስር ኮንፊርም የሚለውን ትነካላችሁ። ከዛ የባይቢት አካውንታችሁን ቬሪፋይ ካደረጋችሁ ልክ እንደዚህ ራይት አድርጎ ያመጣላችኋል ከስር ኔክስት የሚለውን ትነካላችሁ። በመቀጠል እንደዚህ አይነት ገጽ ያመጣላችኋል። ካንትሪ የሚለው ላይ ራሱ ሀገሩን ያስገባላችኋል። ያላችሁበትን ከተማ ታስገባላችሁ። እንዲሁም የከተማው ልዩ ስም ካለው ልዩ ስም፣ ክፍለ ከተማ ካለው ክፍለ ከተማውን ያላችሁበትን ማስገባት ትችላላችሁ። በመቀጠል ፖስታል ኮድ የሚለው ላይ የከተማችሁን ፖስታል ኮድ ታስገባላችሁ። የማታቁት ከሆነ ደግሞ አራ ዜሮ ማስገባት ትችላላችሁ። ቢውልዲንግ ነንበር የሚለው ላይ ቢውልዲንግ ነንበር ከሌለ እዚች ጋር ኖ ቢውልዲንግ ነንበር የምትላለች እሷ ጋ ቲክ ታደርጋላችሁ። ሌላውን ያላችሁበትን ከተማ፣ ፖስታል ኮድ ሁሉንም እንደዚህ ካስገባችሁ በኋላ ከስር ኮንፊርም የሚለውን ትነካላችሁ። በመቀጠል እንደዚህ አይነት ፎርም ያመጣላችኋል። እዚህ ጋ እያንዳንዱ ጋር እየገባችሁ የሚጠይቃችሁ ጥያቄ አለ፣ እሱን ትመልሳላችሁ። ለምሳሌ ገቢያችሁ ምን ያክል ነው? የገቢ ምንጫችሁ ምንድን ነው? እዚህ ጋ መልሳችሁ የሁላችሁም የተለያየ ስለሚሆን እየነካችሁ ልክ እንደዚህ ጥያቄውን ትመልሳላችሁ። በመቀጠል ሁሉንም ልክ እንደዚህ ከመለሳችሁ በኋላ ከስር ኔክስት የሚለውን ትነካላችሁ። ቀጥሎ እንደዚህ አይነት ገጽ ያመጣላችኋል። ስልክ ቁጥር ማስገባት አለባችሁ። እዛ ጋ ከላይ አድ ነው የሚለውን አንዴ ትነካላችሁ። እንደዚህ ሲያመጣላችሁ ይህንን ቬሪፊኬሽን ልክ እንደዚህ ታልፎታላችሁ። በመቀጠል ኮድ ወደ ኢሜይላችሁ ይልክላችኋል። ኢሜይላችሁ ላይ የተላከላችሁን ኮድ ታስገባላችሁ። ኢሜላችሁ ላይ የተላከላችሁን ኮድ ልክ እንደዚህ ስታስገቡ ስልክ ቁጥር ማስገቢያ ቦታው እንደዚህ ከፍትላችኋል። ሀገራችሁ ልክ እንደዚህ ትመርጡና ስልክ ቁጥራችሁን ታስገባላችሁ። በመቀጠል ሪሲቭ ቬሪፊኬሽን ኮድ የሚለውን ስትነኩ ልክ እንደዚህ ያመጣላችኋል። ይሄንን ታልፉታላችሁ። ከዛ ቬሪፊኬሽን ኮድ በስልክ ቁጥራችሁ ይላክላችኋል ወይም ይደወልላችኋል። የተላከላችሁን ወይም የተነገራችሁን ቬሪፊኬሽን ኮድ ታስገቡለታላችሁ። ቀጥሎ ሪፈራል ኮድ የሚላለ እዚህ ጋር ይህንን ኮድ ማስገባት ትችላላችሁ። ኦፕሽናል ነው። አለማስገባትም ትችላላችሁ። ከዛ በመቀጠል ከስር እነዚህን ቲክ ቲክ ታደረጉና ሰብሚት የሚለውን ተነካላችሁ። ከዛ እንደምትመለከቱት ዩር ቨርቹዋል ካርድ አፕሊኬሽን ይዝ አንደር ሪቪው ይላችኋል። ከተወሰነ ደቂቃ ወይም ሰዓታት በኋላ ሲቀበሏችሁ ኢሜይል ይገባላችኋል። ልክ ቨርቹዋል ካርዱ ሲደርሳችሁ እንደዚህ ያሳያችኋል። ስለዚህ በቀላሉ እንደዚህ አድርጋችሁ የባይቢት ቨርቹዋል ማስተር ካርድ ማውጣት ትችላላችሁ ማለት ነው። ያልገባችሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ።